ነገር የሆነ ሰርፕራይዝ አልልኝ ለሩታዬና እሱን ለማዘጋጀልኝ ነው። አቀልዳል ይገባታል። ሩታዬ ይገባታል። የኔ ጠንካራ፣ የኔ አንበሳ፣ የኔ አትበገሬ እህት ይገባታል። እንግዲህ እንደሰማችሁት አብርሃም ትልቅ ሰፕራይዝ አለኝ ለሩታዬ፣ እሱን ላዘጋጅ ሊሄድ ነው ብሏል ማለት ነው። ሰፕራይዙ ምንድን ነው? ምንድን ነው የሚሰጣት? ብዙዎቻችሁ ተጨናንቃችኋል ማለት ነው። እኔ እንኳ በውስጥ ሹክ ተደርጎልኛል። ለማንኛውም ልነግራችሁ አንድ ሁለት ብዬ መጥቻለሁ ማለት ነው። አብርሃም ቪዲዮ ከመልቀቁ በፊት እኔ ላፈነዳው ነው ላፈረደው ነው ላፈረጣው ነው እንዶ ፍረጭ እናትሉኝ። ላይክ ሼር ሰብስክራይብ እያደረጋችሁ ከኔ ጋር ሆኑ። አሰላሙ አለይኩም ራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዘልኝ ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታወርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አለ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ቢኒና የነፈረጁ እንዲሁም ደግሞ የአብሪሽ ቪዲዮ ነው ማለት ነው። እንግዲህ አብሬሽ ሰርፕራይዝ እንደሚያዘጋጅ ለዛሬ ለነ ፈረጆ በአጋጣሚ ነግሯቸዋል፣ ማለት ነው። እንደሰማችሁት የቢኒ ቪዲዮ ካደመጣችሁ ቢኒ እንግዲህ የጠራው አብርሃምን ፈረጆ፣ ሄርሜላን አፈቀርኳት ብሎ ሊነግረው ሲጠራ በዛ አጋጣሚ ለሩታዬ ሰርፕራይዝ ሊያደርግ መሆኑ ተናገረ፣ ማለት ነው። ቤተሰብ አይገባትም? ሩታዬ የኔ እንቁ ማለት ነው ይገባታል፣ ይገባታል። ወስዴ እኛ በእርግዝና ሳን ነበር፣ በእርግጥ የጠበቅነው ማለት ነው። ምክንያቱም ተናግሮ ነበረ ትልቅ ሰርፕራይዝ አድርጋታለሁ በዚህ ሰሞን ብሎ ነበር። ከመውለዷ በፊት ሰርፕራይዝ አድርጋታለሁ ብሎ እኛም ራሱ ሰፍ ሰፍ ሰፍ ብለን እየጠበቅናት ነበር ነገር ግን ደግሞ ድንገት ቤቢ እየመጣ ማለት ነው ስለመጣ ስለመጣ ከዚህ ፒፕል ጋር ስለተቀላቀል እጅግ በጣም ደስ ብሎናል ማለት ነው። እንኳን ደህና መጣ የሩታዬና የአብርሽዬ ልጅ ማለት ነው። እና ከመውለዷ በፊት ነበር የታሰበው። ነገር ግን አሁን ደግሞ ከወለደች በኋላ ሰፕራይዝ ሊያደርጋት ነው ማለት ነው። ቤተሰብ ይገባታል። የእኔ አንበሳ ይኸው ቤቢዬን ካረገዘች ጀምሮ የ35 ደቂቃ የ30 ደቂቃ እየቆመች ነው እየሰራች የነበረው ማለት ነው። እውነቴን ነው፣ ጀግና ናት። እንዲህ ወገብ የለ ምን የለ ቆማ 35ቱ ደቂቃ ፉት አድርጋ በእያንዳንዱ ቤት ቪዲዮ ሰርታ እያበረታታቸው እስከዛሬ ድረስ ቆይታለች ማለት ነው። ስለዚህ አብርሃም አብርሃምን 40 ደቂቃ እና 35 ደቂቃ ነበር የሚያስቆማት ማለት ነው። በቤቱ ሶ እንግዲህ ዛሬ ትልቅ ሰርፕራይዝ ነው የተዘጋጀላት ማለት ነው። ትልቅ ሰርፕራይዝ ማለት ነው። እንደው ይሄ ትልቅ ሰርፕራይዝ ልናገር ወይስ አልናገር ቤተሰብ? እንደው ላፍርጠው ወይስ አላፍርጠው? እንደው አናትሽ ፍርጥ ይበል ቀለምዬ እንዳትሉ ምን ቦታ ዲ ምን በወጣኝ የኔ አናት ይፈርጣል? እኔ ለእናንተ ብዬ ነው እንጂ እስከ ማታ ድረስ እነሱ እስከሚመጡ ድረስ እናንተ የወሬ ጥማ ስላለባችሁ ምድረ ዘረጦ ዝርጥርጥ ማለት ነው። እንዱ ከምትጨነቁ እኔ ላፍርጠው ብዬ ነው እንጂ ምን በወጣኝ ነው የምትሰድቡኝ ማለት ነው። አንዳንዶቻችሁ ደግሞ አይ ቀለም እኛ አብርሃም ሲለቀው ቪዲዮ ብናየው ነው የሚሻለው እንጂ አንቺማ እንድትናገሪ አንፈልግም የምትሉኝ አትጠፉ። እኔማ አፈርተዋለሁ አፈርጠዋለሁ። እውነቴን ነው ምላችሁ። እኔ ሲነገረኝ በጣም ነው ደስ ያለኝ ማለት ነው። ሩታዬ ይገባታል። አንበሳናት፣ ጀግራናት፣ የማትበገር ማለት ነው። ሌላ እኔ ቆዩ ይህ ስለ ስጦታው እነግራችኋለሁ ማለት ነው። እኔ አንዳንድ ባልቴቶች ማለት ነው፣ እውነት ባልቴት ማለት የክብር ስም ነው እውነት ለመናገር ማለት ነው አንዳንድ ሴቶች ግን በሰላማችሁ ነው ወይስ በሩታ ትቀናላችሁ የቅናት ጥግ ትላንትና ከሆስፒታል ወጥታ ወደ ቤት የገባችበትን ቪዲዮ ሲለቀቅ እኔ ትላልቅ ሴቶች ምን ሆነው ነው የአብሬሽ እናትና የአብሬሽ የሩታ እናት በዚህ በድራማ ቦታ የሚገኙ ኧረ ድራማችሁ ይጥፋና እናንተ ተንከሲሶች ማለት ነው እናንተው ባለጌዎች እናንተ ስድናችሁ እውነቴን ነው የምላችሁ የእናት ክብር የሌላችሁ ማለት ነው። እዚህ ቦታ ላይ እንዴት ይገኛሉ እነሱ? የሸወዱት አንሰው እንደገና እናቶች የሚሸውድ በሽታ የሸወዳችሁና እናንተ ስዶች የእናት ክብር ይኖራችሁ በመጀመሪያ ማለት ነው። የእናት ክብር ይኖራችሁ ማለት ነው። ሲቀጥል እነሱ ገንዘብ ሲበሉ ኖሮ ምን አባሽ ማን ስጭ ያለሽ፣ ማን ስጭ ያለሽ? ስጭኝ ብለው ቴሌግራም ግሩፕ ከፍተዋል፣ ዋትሳፕ ግሩፕ ከፍተዋል። ከከፈቱ ይኸው አምጪ ማለት ነው ወድሽ ከተደፋሽ ብረግጡሽ አይግፋሽ ይላል። ወድሽ ከሰጠሽ እኛ ምን እናርግሽ? የቅናት መንፈስ ሲቀጠር አምስት ሳንቲም አልሰጣችሁም፣ አምስት ሳንቲም ማለት ነው። በተለይ አንቺ ጎጃም የምትባይ ሴትዮ ማለት ነው፣ እንዶ ጤና የለሽን። በቪዲዮ አትታይም፣ ድምፅሽ ግን እውነት ነው የምልሽ። ልክ እንደ እኔ የግብዳ ሴትዮ ድምፅ ነው የሚመስለው ማለት ነው። ነገር ግን በዚህ ልክ በሩታ ላይ በሩታ ላይ እና በቤተሰቦቿ ላይ እንደዚህ የምታዘምችው ዘመቻ ማለት ነው። በሰላምሽ ቅናት ካለብሽ ይህ እንደዚህ አይነት ቅናት መጥፎ ነው። ቅናት ካለብሽ አንቺ መቼም ቢሆን መቼም ሰው አትሆኝ። እውነቴን ነው የምልሽ። ቅናት እኛ እንደ ቁልቁል ሲያወርድ እንጂ እንደ ከፍ ሲያደርግ እኛ አይተናናቅም ማለት ነው። እነሱ ተከትላችሁ እናንተ በጎች ምን፣ አንቺ ነሽ በግ ማለት ነው። በግ ነሽ። እውነት የምታውቂ ነገር ከሆነ እንጂ ፈጣሪ የፈጠረውን ወይም አላህ የፈጠረውን ፍጥረትን በእንሰሳትን የምታስመስይ ማለት ነው እንዶ አላህን ትክክል አይደለም፣ ያንተ ስራ እኔ በምለው ነው ትክክል ስለዚህ፣ በጋር ገህ ነው ሳይፈጠርከው እያልሽ ነው ያለሽ ማለት ነው። አንቺ ነሽ ራስሽ ማለት ነው። በጉ አንቺ ነሽ። በዚህ ልክ መምከር ካለብሽ መምከር እንጂ መሳደብ አይቺ፣ ርካሽ፣ ርካሽ አንቺ ነሽ። በዚህ አጋጣሚ ልንገርሽ፣ ርካሽ አንቺ ነሽ። የሰው ልጅ ርካሽ የለምሽ። ምንም ያደረገችሽ ነገር የለም። ባይሆን ለነገሩ ከእሷ ተማሪ። አሁን ምንም ልልሽ አልችልም። ከእሷ ተማሪ ከሩታ ተማሪ መንዶ ብትማሪም ራሱ የእግሯ እጣቢ አትሆኝም ማለት ነው። የእግሯ እጣቢ ማለት ነው። እንዲህ አጠገቧ ድርሽ አትይም። ገና አንቺ እየተቃጠልሽ ትኖሪያለሽ። ሩታ ደግሞ ትልቅ ቦታ ደርሳ ታያታለሽ ማለት ነው። እኔ በዚህ ልክ እንደዚህ ትንገበገባላችሁ። ገና ይነዷችኋል አበርሸና ሩታ ገና እንደ ከብት ነው ሚነዷችሁ ማለት ነው። እውነቴን ነው ምላችሁ። ገና ማለት ነው እናንተ ቅናተን ቅንቅናሞች ማለት ነው። በዚህ ልክ በሰው ላይ አትቅኑ፣ ጥሩ አይደለም ቅናት። ለሰው ልጅ ሲያሳድገው ከፍ ሲያደርገው እኛ አይተናናቅም። ሲቀጥል ቅናት የሰይጣን እንጂ የሰው ልጅ አይደለም። አትቅኑ በዚህ ልክ ማለት ነው። እነሱ እንደሱ ትልቅ ቦታ ደርሰው እናንተ የአረብ ሀገር ለምትገኙ በጎች ምናምን ለራሶች ተመከይ ለራስሽ ተመከሪ ወራዳ ማለት ነው። ሲቀጥል እኔ ጀግና እህታችሁ እኔ እኮ ደላላ ነኝ ሰው፣ አሀ ሰው እየሸጥሽ ነው ማለት ነው። ሰው እየሸጥሽ ነው አንቺ ማለት ነው። አርፈሽ ተቀመጪ ስራትሽን ያዥሽ ስራትሽን ያዥ። እናት አባት ደግሞ አክብሪ። እናት አባትሽን የምትውጅ የምታከብሪ ከሆነ የሰው እናትንም አባት አክብሪ። በዚህ ልክ አባቷን የሩታ አባት የሩታ እናትን እየተሳደብሽ ነበረ። አባትዩ እናትዩ ለምን ዘቀቆሙ? ወልዳ ልጃቸው ወልዳ ሆስፒታል ወጥታ ነው የተቀበሉት፣ ማለት ነው የተቀበሏት። ምን ያርጉሽ? ምን ያርጉሽ? ገና ትንድሻለች። አንቺ በግ እንዳልሽው፣ እንደ በግ ታግድሻለች። እንዱ ትነዳሻለች ማለት ነው። በቃ ምንም ማድረግ አይቻልም። ስለዚህ በሩታ አናት ላይ ወረድ በይ፣ ወረድ በሉ። አንቺን ብቻ ሳይሆን አንቺ መሰሎች ሞልታችኋል ማለት ነው። እንዱ ስታስጠሉ ሰው በዚህ ልክ እንዴት ልጅ የህፃን ልጅ ድምፅ እየሰማ ፊቱን እያየ እንዴት በዚህ ልክ እንደዚህ በሰው ላይ እንትን ይላል ማለት ነው አንቺ እኮ አሁን እሷን አዋረድኩ ብለሽ ነው እንጂ የምታስቢው እውነት ነው የምልሽ አንቺንም መሰሎችሽንም ራሳችሁ እንደተዋረዳችሁ ነው ማለት የራሳችሁ ሚዛን ነው እዚች ጋር የምታሳዩን ማለት ነው የራሳችሁ ሁኔታ ነው እዚህ ጋር ግልጽ አድርጋችሁ የምታሳዩት ማለት ነው የሩታ ማንነት አይደለም እየነገራችሁ ነው ያላችሁ የራሳችሁ ማንነት ነው ማለት ነው ስለዚህ ሩታ ንግስትሽ ናት ሮታ ንግስታችሁ ናት። እውነቴን ነው የምላችሁ። ትልቅ የኢትዮጵያ አለ የተባለ አክተርን የምትወዳደር ሴት ናት። ጀግና አንበሳ አንቺዬ ተንጫጫሽ። እሷ መድረስ ያለባት ቦታ ላይ ደርሳለች። ሁለት ዓመት በሙሉ እንዲህ ጭንቅላታችሁ ስታዞራችሁ ኖራለች ማለት ነው። አንበሳ! ይመቻቸው አብርሽ እና ሮታ ማለት ነው። ለማንኛውም ቤተሰብ ዛሬ ትልቅ ሰፕራይዝ ነው ያላት ሩታዬ ማለት ነው። አብርሃም ሰፕራይዝ ያደርጋታል። በጉጉት ጠብቁ። ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። እወዳችኋለሁ፣ የእኔ ምርጦች በያላችሁበት፣ አላህ ይጠብቃችሁ። መልካም ቀን ብያለሁ። ባይ